እሺ፣ ዩኑስ ሰማኸኝ? ጥያቄ ሰምተሃል? ዩኑስ መጀመር ትችላለህ። የመጀመሪያው በመጀመሪያ ስሜ ዩኑስ ጌዲዮን እባላለው የተወለድኩት ዓለም ጤና ነው፣ ያደግኩትም ዓለም ጤና ከተማ ነው። ኢትዮጵያዊ ነኝ አበሻ ነኝ እንደምትመለከቱኝ ሌላ ደግሞ እስልምና ወደ አላህ ስብሀነሁ ተዓላ ላ ኢላሃ ኢለ ላህ ሙሐመድ ረሱልላህ አመንኩት ገና አሁን ወደ አራት ወር እየገባሁ ነው አልሐምዱሊላህ ዲነን እስላምን የሚወስደው ሰው ልጅ ባወቀና ወይ ደግሞ እውቀቱ በካበት አይደለም ወላሂ ነው የምላችሁ ስንት አዋቂ ናቸው የሚባሉት ዲነን እስላምን ሳያገኙ ቀርተዋል ሳያገኙም ይሞቷሉ አላህ ሲያገራልን አላህ ደግሞ ሲመርጠን ሲወደን ነው ዲነን እስላምን የሚወፍቀን። ትልቅ ኒማ ነው ዲነን እስላምን እንኳን መውሰድ እና እስልምናን የሚወሰድኩት አራት ወር ሆኖኛል። አልሐምዱሊላህ ረብልዓለሚን ማሻአላ። ኦኬ እድሜ ስንት ነው? አስራ ሁለት ማሻአላ። እኔ እንግዲህ አንዳንድ የመጡልኝ ጥያቄዎች አሉ። ማሻአላህ መጠይቅ ይሆናል። ዩኑስ እንግዲህ ምን ልጠይቅላችሁ፣ በኋላ እኔ ጋ ይመጣል ስላቸው አንዳንድ እህቶች በኮሜንት ጥያቄ ጠይቀዋል። ቪዲዮውን አይተሃል? ያንተን የሰራሁትን ቪዲዮ አይተሃል? ኮሜንቶችን አንብበሃል ወይኔ? ላንብብልህ። ኦኬ ምን ይላል? ሙቤ እንዴት እስልምናን ተቀበለ? አሁንስ ያለበት ሁኔታ እንዴት ነው? ይሄ ነው ጥያቄው እንግዲህ እስልምናን እንዴት ተቀበልክ? አሁንስ ያለህበት ሁኔታ እንዴት ነው ብሎ ነው አንዷ እህቴ የጠየቀችህ። ሀና ትባላለች። ታብታብ እያደረግን የጀማ ታብታቡን ከፍ አድርጓት፣ አንድ ሚሊዮን አስገባት። ትንሽ ኔትወርክ እያስቸገረን እኛ ጋ። ኦኬ፣ ጥያቄው ልድገምልህ፣ ጥያቄው ልድገምልህ። ዩኑስ አይሰማህም? አልሰማህም ሰማህም ዩኑስ አዲስ አለም ሰላም አለይኩም እህታችን እንኳን እንደነመጣሽ ኩማ ሰላም ወራመቱላ ወበረካቱ እንዴት እስልምናት ተቀበለ አሁንስ ያለበት ሁኔታ እንዴት ነው አላህ ይጠብቀው አላህ ያሳድገው ትልቅ ደረጃ ይደርሳል ብላለች በመጀመሪያ ዲናን እስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ፣ መንፈስ ቅዱስ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው። አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብጻሪ ነው ከተባለ፣ አንድ አድራጊ ነው ከተባለ ኦኬ፣ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበል ስሙን መድኃኔ ዓለም ብለን ይዘ ነው። ስሙን መድኃኔ ዓለም ብለው በብዛት መድኃኔ ዓለም ተብሎ ነው በኦርቶዶክስ የሚጠራው። እሱን ጌታ ከተባለ ማለት ነው ወልድ ወልድ መድኃኔ ዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም?

ልብልቅልቁን ያወጡታል ያወጣታል። የነበረ የሚኖርም ለዘላለም። በዲናኒ እስላም ብንመጣ ደግሞ ቁርአን ይናገራል። ቢጤም የለውም፣ ሸሪክም የለውም። ከምንም ፈላጊ አይደለም። አይወልድም፣ አይወለድም። ለእርሱ አንዳች ነገር ቢጤም የለውም፣ ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። ሳይንቲስቶችም የተረጋገጠ ዲነል ኢስላም እውነት መሆኑን ሳይንቲስቶችም አረጋግጠዋል። ጌታ አይደለም እርሱም ደግሞ ለጠፉ ወገኖች ለእስራኤል ቤት ብቻ ነው የተላከው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩት ለጠፉ ወገኖች ለእስራኤል ቤት ብቻ ነው ብሏል ኢየሱስም የተላከው ለጠፉ ወገኖች ለእስራኤል ቤት ብቻ ነው እ በጽሐፍ ቅዱስ እንኳን ይናገራል አለምን ሁሉ ገዢ አንድ ነብይ ይመጣል ብሏል እርሱም ከኔ በላይ ነውና እርሱን ስሙት ብሏል ማን ነው ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሃነሁ ወተዓላ ለዓለም የላካቸው ነብይ ብቻ ናቸው በዚህ ደግሞ ማለት ነው ማስረጃ አለን እኛ ሙስሊሞች ነን በማስረጃ ነው እንቀናይ ምን እንቀሳቀሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ። እኔ ራሱ ልጠይቀ ያሰብኩት ጥያቄዎች ሁሉ እየጠፋብኝ ነው፣ በነገር በጭንቅላት እዚህው በድንጋጤ ጠፋብኝ ነውስ። ኦኬ መጨረሻ ላይ ደግሞ የጠየቀችው አሁንስ ያለህበት ሁኔታ እንዴት ነው ማለት፣ አሁን ያው ከውስታስ ጋብራ እንዳለ አቃለው እስኪ በዚህ ጉዳይ ላይ አንዳንድ ነገር የምትለው ነገር ከፈለክም እንሻላ ማለት ወላጆችህ እንዴት ነው? ቤተሰቦች እናትና አባቶች ከዚህ በፊትም እስልምና እወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛል። በሰው ትክሻ መቼ ማትኖርም። አሁንም እየኖረች ያለችው በአክስቶቿ ትክሻ ነው፣ በእህቶቿ ትክሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው። በእነሱ ትክሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ አድርገኝ። እነሱንም አላህ ዲነን ስላምን ይወፍቅልኝ። ዱዓ አርግላችኋለሁ። ሌላ ግን እንደዚህ እናቴ አጠገቤ የለችም አባቴ አጠገቤ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ። ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ አለ፣ የሚያበረታታኝ ትምህርትንም የሚሰጠኝ። የምወደው እናትም እህቶችም እዚህ አሉ፣ ሁሉም አሉ። ይኸው ታጠገቤ ናቸው። ለዚህ ምንም አልጨናነቅም። አልሐምዱሊላህ። አይረበኝ አይጠማኝ። አልሐምዱሊላህ። ወላሂ አንድ ዘለላን እምባ ከአይን ያለወጣ። ለምን ካላችሁ ማለት ነው አላህ የቀደረው ነገር ነው ይሆናል። አላህ ያለ ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር ላ መቼም አይሆንም፣ ማይተገበር ነገር ነው። አላህ ሀሊቁና የሀሊቁ ሀሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው፣ ላላህ ብዬ እወዳችኋለሁ ሁላችሁ። ነው እንደዛ ነው። ማሻላህ እስኪ አዲስ አንቺ የሆነ ነገር ጠይቅ ብለህ እኔ ትንሽ ከበደኝ ማለሽ አንድ ነገር አንቺ ጠይቂው፣ ኤክስፔክት አላረኩም፣ እና በጣም አስለቀሰኝ። የእኔ ልጅ አላህ ይጠብቅ። የሁሉ ላይ በጣም የሚያስቀና ኤነርጂን ያለ በጣም ማለት፣ አላህ የወደደውን እንደሚያደርግ ምስክር ነኝ። እኔ ብዙዎችን አይቻለሁ፣ አሮጊቶች፣ ሽማግሌዎች ሲሰልሙ። በሕክምና ብዙ ታምራቶችን አላህ እያሳየን ነው፣ ለእኛ ጽናትን ሲሰጠን። አንተ ደግሞ በጣም የሚገርመው ነገር ቃላቶችህ አንድ ጠባይሉም ኦልሬዲ ውስጥ የነበረ ያህል ነው የሚፈልቀው፣ እና እኔ ቃላት የለኝም። አላህ ይጠብቅህ፣ ቤተሰቦችህን አንተ ደርሰክ ቃልን እስከምታሰማቸው ጤና ያድርግልህ። እናትህንም አትጣ፣ አባትህን በህይወት ያኑርልህ፣ ወንድምህንም ጤናውን ይመልስልህ። ኡስታዝም ደግሞ በጣም አላህ ይጨምርሎት፣ አላህ መዝገቡ ላይ ያስቀምጥሉት። የሰሩት ስራ የዋዛም የሚባል አይደለም፣ ሁለተኛ አባት ሆኖ ሪስፖንሲብል ሆኖ ሀላፊነቱን ወስዶ ልጆችን በዚህ ዘመን ማሳደግ ኢዚ አይደል። ማንት ስ ይህ ተአምር አይገርምም። ወላይ ቃላት ጠፋኝ። ማሻ አላህ ቆይ በአስራ ሁለት ዓመት ስንት ጊዜ ነው? ይቅርታ ወደ ኋላ ለመመለስ ክርስትናን ስንት ወር ነው? እንደዚህ ብታጠነው እንትን ያለ በ3 ወር እስልምና ነው። እሺ ጋር ነው እንበል። አዎ ሚዩት ካሜራውን የቀየራችሁት ሚዩትን አላነሳችሁትም። አሃ እነሱ በአስራ በ12 ዓመት ገነኛ አድገንም የክርስትና እምነቱ ውስብስብነት ስትል ያልገባው ብዙ ማህበረሰብ አለና እንዴት ገብቶ ያንን አስተሳሰቡ የትሬን የሶስትነቱ የአንድነቱ ሁኔታ እንዴት ገባ እሱን የኢየሱስ ክርስቶስ አምላክ አለመሆን ከገባ በኋላ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ሰለም ነብይነታቸው ማለት የእሳቸው ውዴታ እንዴት ውስጥ ገባ አንደኛ ነገር ማለት ነው አንድ ዲነን እስላምንም የሚወሰርኩት ማለት ነው። ምንም ብዙም ሳንራመድ ዲነን እስላምንም አላህ ሲወፍቅሽ የፈለግሽ ቦታ ብትሆኚ፣ የፈለገ እድሜን ብትሆኚ የሶስት ዓመት ልጅ ሆኖ ማለት ነው ነፍስ ያለ ነፍስ ያላወቀ ፃን ልጅ ሆኖ እንኳን ማለት ነው። አላህ ከመረጠ ምንም ነገር ምንም ነገር ይሳካል። ምንም አይሆንም ተብሎ እኮ አይሆንም። አሁን አንዳንዶቹ አሉ አይሆንልሽም አማንም ምንም አይሆንልሽም አምላክ አያረግልሽም የሆነ ነገር ተብላ የተናቀች ሴት ነች። አላህ ደግሞ የሚያደርግላት ለዚህ ደግሞ ማለት ነው አንደኛ ነገር ማለት ነው አላህ አድራጊ ነው። ይሄንን ደግሞ በጣም አምናለሁ። ነብዩ መሐመድንም በጣም ወዳቸዋለሁ። እሳቸውንም እኔ ደግሞ ማለት ነው ሀያ አምስቱንም ነቢያቶች ነው በአንድ አይማየው በአንድ አይኔ ማያቸው። እንጂ ነብዩ መሐመድ ትንሽ ከፍ አርግቼ እዚች ጋር ደግሞ ኢሳን ትንሽ ዝቅ አርግቼ የምወደበት ምክንያት የለኝም። ለምን ካልሽኝ ደግሞ ማለት ነው አላህ ጀለጀላለሁ አላህ ሱብሐነሁ ወተዓላ ሁሉንም ሀያ አምስቱንም ነቢያቶች ወደ ዱንያ ልኳል። የእሱ ባሪያ ናቸው፣ ስለ ዲነል ኢስላም ተናግረዋል። ለዚህ ደግሞ እኔ ለአላህ ብዬም እነሱንም ወዳቸዋለሁ። ነቢያቶችን ሁሉንም ወዳለሁ፣ ሁሉንም ነቢያት እቀበላለሁ። ግን ደግሞ ማለት ነው አንዱንም አንዱን አስበልጬ አንዱን ዝቅ አድርግቼ የምወደበት ምክንያት የለኝም። አንደኛ ነገር ሁለተኛ ነገር ደግሞ ዲነን እስላምን አላህ ወፈቀኝ አልሐምዱሊላህ። ብዙዎቹም አለው። በነገራችን ላይ አባቴ ማለት ነው ሶስት ቢላ በላክ ነው ያለኝ። ሶስት ቢላ በላክ ሲለኝ ምንም አላልኩትም። አይ አባዬ፣ ለራሴው አይ አባዬ፣ አንድ ቀን አላህ አንተን የሚወፍቀ ብዬ ነው ደዋ ያደረኩለት። ወላሂ ነው ምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገረው ይጠፋበታል። ብዙ በሰማ ቁጥር ግን ጭንቅላቱ ይይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢል ነገር እኔ ለሀጃው ነው ብዬ ነው የምተው። ስድብንም እንደ ጥሩ ነገር ነው የምቀበለው ምንም አይመስለኝም። ብዙዎቹ ይሳደባሉ ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን ልበልሽ አላህ ማለት ነው ዲነን ስላምን ወፈቀኝ አልሐምዱሊላህ። ነፍስ ያላወቀ ህጻንንም አላህ ከፈለገ ዲነን ስላምን ይወፈቃል። ይሳን እኮ በህጻንነቱ ነው መርየም አቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማለት ነው አላህ ምንም አይሳ ነው። አልሐምዱሊላህ ረብል ዓለሚን። ማሻላ እንዴት ነው አዲስ ኔክስት ኡስታዝ ቢልዲንግ ወዲያውኑ ማለት ነው ተኛ ከአንተ ስር ለመማር ዝግጁ ነን ወዲያውኑ እጅ ሰጥተናል አላህ ይጠብቅህ እንግዲህ ብዙ እንጠብቃለን ከአንተ አንድ ጥያቄ ልጠይቅህ እና ቁራን እንዴት ይገራለ እየተማርክ ነው እንዴት ስቀለለክ ኔትወርክ እንትን ካለ ስለ ቁርአን እስ እንዴት ይዛሃል ልጄ ዩኑስ ጥያቄውን ገባህ ቁርአን እንዴት ነው ቁርአን እየገራልህ ነው ወይ ቁርአን ላይ እንዴት ነው ብላ ነው የጠየቀች አዲስ አለም ካሜራው ጠፍቷል ካሜራውን ክፈቱት አልሐምዱሊላህ ቁርአንም እየቀረው ነው እዚህ ደግሞ ኡስታዝ ሙሐመድ ጋር ስመጣ ኡስታዝ ሙሐመድ ደግሞ በስተከለ እንድቀር ከዶክተር ዛኪር ባለ እያለ የሚያበታኝ ነው። አቦ አላህ ዘመኑን ዘመኑን በደንብ ከፍ አርግተው ያኑረው ዱንያ ላይ ወላሂ የጀነትን ወራሽ አርገው እና ቁርአን ደግሞ አሁን ከእንደገና ላይ እየቀረበ ያለው ኡስታዝ መሐመድ ላይ ካሜራውን ጠፍተዋል፣ በነገራችን ላይ አትታዩንም አሁን መጥታችኋል። በጣም በርካታ ሰዎች ሙቤ ምንና እና አዲስ አለም ጥያቄሽ ተመልሶልሻል። እኔ ያንቺ ጥያቄዎች ይመቹኛል። አንቺ ጥያቄ ማለቂያ ስለሌለው ኢንሻአላህ ሌሎች የጠየቁት ጥያቄዎች ካሉ አይ ጠይቂ ጠይቂ። ያው አንቺ የጠየቅሽው ጥያቄ ነው አብዛኛው የጠየቀው ሱብሃንአላህ ኮሜንት ላይ ያለው እሱ ነው።